መልመጃ አራት የሚከተሉትን የሚከተሉትን አገላለጾች የተቆራረጠ የሬክታንግል ሞዴልን በመጠቀም አሳይላል። ይህንን አሁን እንግዲህ በቀላሉ ከዚህ በፊት ስለሰራ ነው ማሳየት እንችላለን። አሁን ይሄኛውን ይሄኛውን ማለት ነው ምንድን ነው የምናደርገው? እንዲህ ትልቅ ሬክታንግል እዚህ ጋር እንስራ፣ ከዛ ትልቅ ሬክታንግል እና ሰባት ይሄንን መጀመሪያ ሰባት ቦታ እንክፈል ይሄን አንድ ሁለት ሶስት አራት አምስት ስድስት ሰባት እንቁጠር እዚህ ጋር አንድ ሁለት ሶስት አራት አምስት ስድስት ሰባት አሁን ከዚህ እስከዚህ ያለው ሰባት ነው ማለት ነው ይሄኛው ደግሞ ማን ነው ጠ ነው ማለት ነው ስለዚህ ከዚህ እስከዚህ ያለው ምን ማለት ነው ጠ ሲደመር የ ነው እንላለን ማለት ነው አያችሁ አይደል ስለዚህ አሁን ከዚህ እስከዚህ ያለው ከዚህ እስከዚህ ያለው ሰባት ነው ከዚህ እስከዚህ ያለው ደግሞ ጠ ነው አሁን ከዚህ እስከዚህ ያለው ደግሞ ማነው ጠ ሲደመር ሰባት ነው ብለን እንደዚህ መግለጽ እንችላለን ሌላው ደግሞ ፐን ለስድስት ማካፈል ይላል ፐን ደግሞ ለስድስት ማካፈል ፐ ማለት አንድ ዝም ብለን ሬክታንግል እንስራና እኩል ስድስት ቦታ እንክፈለው ለለ የሆነ ሬክታንግል እንስራ አንደዚህ ከዛ እኩል የሆነ ስድስት ቦታ እንክፈለው አንድ ሁለት ሶስት አራት አምስት ከዛ ይሄ ውስጡ ሲቆጠር ስድስት ነው። አንድ ሁለት ሶስት አራት አምስት ስድስት። ከዛ እቺ አንዷ ክፍል የዚ ሬክታንግል አንዱ ክፍል አንዱ አንድ ስድስተኛ ይሆናል። እቺኛዋ ምንድነት ማለት ነው? ፐ ሲከፈል ለስድስት ፐ ስድስተኛ ነው የሚሆነው ማለት ነው። ምክንያቱም ለምን ከዚያን ስቶ ከዚያን ስቶ እስከዚያ ያለው ፐ ስለሆነ ማለት ነው። እቺ አንዷ ክፍል ደግሞ ፐ ስድስተኛ ትባላለች፣ ወይም ደግሞ ፐ ሲከፈል ለስድስት ትሆናለች ማለት ነው።

ይሄን ሲደመር እናድርገው እዚህ ጋር ሲደመር ምልክት ረስተዋል። ወይ ሲቀነስ ነው ወይ ሲደመር ነው አልተገለጸም። እዚህ ጋር ሲደመር እናድርገውኛ ወይ ደግሞ ሲቀነስ አይሆን አይቀርም። ብቻ በቃ ሲደመር አድርገን እንስራው። እንደዛ ነው አይደለ? እዚህ ጋርም እንደዛ ይሆን ነገር ችግር አለ። እዚህ ጋርም ሲደመር እናደርገው። ሲቀነስ ሲሆን ነው በብዛት የሚረሱት። ታይፒስቷ ነች እንግዲህ የረሳችሁ። እሺ ይህንን ስንሰራ ምንድን ነው የምናደርግ አሁን ስንት ተለዋዋጭ አለ? ጠና የ ዘ ጠ የ ዘ። ስለዚህ ሶስት ተለዋዋጮች ተለዋዋጮች ናቸው ያሉት። ጠ አለ፣ የ አለ፣ ዘ አለ። ጥሩ። እዚህ ጋር ጠን እንሰብስብ ለብቻ። ሁለት ጠ፣ እሺ፣ ሌላ ጠ አለ ሲደመር አምስት ጠ። እሺ፣ ጠ ሌላ የለም ሞቷል። ጠ ጠ ሞት፣ ማን ቀረ? ሶስት። አሁን እዚህ ጋር ሲደመር ሶስት የ ከነ ሲደመሩ ነው የሚመጣው እንዳትሸወዱ እዚህ ጋር ሲደመር ከሆነ ሲደመር ከነ ነፍሱ ነው የሚመጣው። ከዛ ሶስት ያንገለናል። እዚህ ጋር ይሄ ቀጥሎስ ሲደመር የ፣ አሁን ይሄኛውን ደግሞ ሲደመር የ እንላለን ማለት ነው። እሺ ይሄም ሁለቱም ሞቷል፣ ሶስት የና ይሄም ሞቷል። ቀጥሎ ዘ ነው የሚቀረን። አሁን ሲደመር አራት ዘ። እሺ ዘ ሞቷል፣ ከዛ ኔጌቲቭ ሁለት ዘ እንላለን ማለት ነው። አሁን ምንድነው የምናደርገው? እነኚህ በቃ ዝም ብሎ ቁጥሮቹን መደመር ነው ማለት ነው። ይሄ ይሄ አሁን ሁለትና ሁለትና አምስት ሰባት ጠ። ይሄ ሶስትና አንድ አራት የ። ይሄ ደግሞ ከአራት ላይ ሁለት ሁለት ዘ። ቀጥሎ ደግሞ ስምንት አለች፣ እዚህ ጋር የምትደመር ስምንት አለች። ስለዚህ ምን ይሆናል ማለት ነው? ይሄ ምን ይሆናል ማለት ነው? ሰባት ጠ ሲደመር አራት የ ሲቀነስ ሁለት ዘ ሲደመር ስምንት ይሆናል ማለት ነው። ባለ ሶስት ቁም ነው አይደል? የሚሆነው አንድ ሁለት ሶስት አራት አምስት። ባለ አራት ቁም ነው የሚሆነው ማለት ነው። አራት ቁሞች ነው የሚሆኑት። ስለዚህ በዚህ መልክ ተቃለለ። ይሄ ይሄኛውን ደግሞ እኔ ምንድነው የምናደርገው? ተለዋዋጮቹ እነማን ናቸው? አንድ ስንት ተለዋዋጭ አለ? ጠ አለ ያለ ዘ ጠ የዘ ጠ የዘ ነው ጠ የ እና ዘን ያሉት ሶስት ተለዋዋጮች አሉ ማለት ነው እዚህ ጋር ስለዚህ እነኚ መሰብሰብ ነው ማለት ነው። መሰብሰብ አሁን አራት ጠ ቀጥሎ ደግሞ ኔጌቲቭ ጠ ከዛ ሲደመር የ ከዛ ሲደመር የ ከዛ ሲደመር ዘ ሲቀነስ ሶስት ዘ ይላል። ይሄንን ለምን አደረግን እንዲህ እዚህ ጋር ይሄ አራት ጠ ስለሆነ ነው። እዚህ ጋር ደግሞ ሲቀነስ አደረግነው ይሄው ሲቀነስ እዚህ ጋር ስላለ ነው። የ ደግሞ ቀጥሎ መጣን። ይሄው ፖዚቲቭ የ ቀጥሎ ሌላ ያለው ቀጥሎ ያለው የ ደግሞ አሁንም ሲደመር የ ነው። እሺ ሲቀነስ ከሆነ ከየላየ የድራሹ ሊጠፋ ይችላል። እዚህ ጋ እኛ ሲደመር ያደረግነው መጽሐፉ ላይ የለም። እናንተ በሲቀነስም በሲደመርም ስሩ። ሲቀነስ ከሆነ የድራሹ ይጠፋል። ሲደመር ከሆነ ሁለት ይሆናል ማለት ነው። መምህሩ ነው የሚያስተካክልላችሁ። ምክንያቱም የመምህሩ መጽሐፍ ላይ ሊኖር ይችላል። ሌላው ደግሞ እዚህ ጋር ዘ የቱጋን ያለው እዚህ ጋር ሲደመር ነበር ያው ሲደመር ዘ ሲቀነስ ዘ ሶስት ኔጌቲቭ ስሪ እዚህ ማለት ነው። ስለዚህ አሁን ይሄን ምን እናደርጋለን? በቃ በስነ ስርዓት ማስቀመጥ ነው። ይሄ ሶስት ጣ ይሆናል፣ ይሄ ሁለት የ ይሆናል፣ ይሄ ደግሞ ኔጌቲቭ ሁለት ዘ ይሆናል። ከአንድ ላይ ሶስት አይቻለም አይደል? ከአንድ ላይ ሶስት መቀነስ ይቻላል አይቻለም። ይሄ ማለት አንድ ሶስት ለመሆን ሁለት ስለሚጎለው ሁለት እዳ ይሆናል ማለት ነው ያ ማለት ኔጌቲቭ ሁለት ይሆናል ማለት ነው። ስለዚህ ምን እናደርጋለን? ይሄንን ሶስት ጠ ሲደመር ሁለት የ ሲቀነስ ሁለት ዘ ብለን እንደዚህ ማቃለል እንችላለን።